ሰላም ተወዳጆች፣ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ውጭ ላይ ነው ልቀርጽላችሁ ያሰብኩት። እናም ዛሬ እንድንነጋገርበት የፈለኩት አንድ ርዕሰ ጉዳይ ነው። የሰው ልጅ ሶስት አካላት አሉት። ከነዚህ ሶስት አካላቶቹ መካከል አንደኛው አእምሮ አካል ነው። ሁለተኛው ነፍሳዊ የሆነ አካል አለው። ሶስተኛ ደግሞ ስጋ የሆነ አካል አለው ብዬ አስባለሁ። መንፈሳዊ እይታ ስንመለከተው አንድ ሰው ስጋዊ እና ነፍሳዊ የሆነ አካላት እንዳሉት ነው የሚያስተምረው። ነገር ግን ብዙ ጊዜ ያው የምንደክመው በነገራችሁ ላይ ጸበል ነው፣ ውሃ አይደለም። ጸበል እየጠጣሁ ነው። ጸበል አብረን እየጠጣን እንማማር። እና ሶስት አካላቶች አሉት የሰው ልጅ። እነዚህ ሶስት አካላቶቹ ደግሞ ሁልጊዜም እኩል መመገብ አለባቸው ብዬ አስባለሁ። የሰው ልጅ አንዱ አካሉ ይበልጥ በተመገበ ቁጥር ወደ አንደኛው ነው፣ ባላንስ የሆነ ላይፍ አይኖሩ። ለምሳሌ ብዙ ጊዜ ያው ምን ደግሞ ለስጋዊ አካላችን ስለሆነ ስጋዊ አካላችን በጣም ያይልብናል። ማለትም በጣም ዴቨሎፕ ሲደረግ ለነፍሳዊ አካላችን መገዛትን ያቆማል። አዳም መጀመሪያ ሲፈጠርም እንደዚህ ነው የገጠመው። ምንድነው የገጠመው አዳም ያው በስርዓት እግዚአብሔር አምላክ የሰጠው ስርዓት ይሰራል ስርዓት ነበረው እና ይህ ስርዓቱ ደግሞ በዛ ውስጥ እንዲኖር የሚያደርገው በመንፈሳዊ ህይወት ውስጥ የሚያኖረው ልክ እንደ መላእክ ሆኖ የሚኖርበት ነው። ሰዎች እንስሳዊ ባህሪም አላቸው መላእካዊ ባህሪም አላቸው። ስለዚህ ስጋዊ ባህራችን ወይም ስጋዊ አካላችን በደንብ ዴቨሎፕ ሲደረግ በደንብ ሲመገብ ወደ እንስሳዊ ባህሪያችን ይዞን የመሄድ እድል አለው። ስለዚህ የመጀመሪያው በዛ በገነት ውስጥ በሚኖርበት ጊዜ የነበረው ህይወቱን ስንመለከት እጅግ በጣም ሰላማዊ ከእግዚአብሔር ጋር የሚገናኝ ነብሱን እና ስጋውን በአንድ ላይ ማስገዛት የሚችል እንዲሁም ደግሞ ተፈጥሮ በራሱ ብርሃናዊ የሆነ ስለነበረ በልቶም የማይጸዳዳበት ጊዜ የማይደክመው በልቶም በላም አልበላም ህይወቱን የሚኖርበት የአኗኗር ዘይቤን የነበረው አዳም። ስለዚህ ሲወድቅ ግን እነዚህ ነገሮች ሁሉ አብረውት ነው የወደቁት። በተለይ ደግሞ ከእግዚአብሔር ጋር ሲጋጭ የቀሩበት ነገሮች ምንድን ናቸው ብለን ስናስብ አንደኛው ስጋዊና መንፈሳዊ ህይወቱ ስጋዊና ነፍሳዊ አካሉ ተጋጩበት፣ እነሱን ማስታረቅ አልቻለም። በእግዚአብሔር ቸርነት እነሱ ታርቀውለት ነበረ የሚኖሩት የነበረው እና ከእግዚአብሔር ሲርቅ ግን እነዚ አካላቶቹ ተጋጩበት ከእግዚአብሔር ጋር ብቻ አይደለም፣ ከመላእክ ከመላእክት ጋር ተጋጨ፣ ከራሱ ጋር ተጋጨ። ያ ማለት ከራሱ ጋር ተጋጨ ማለት ነፍሱ ለስጋው መገዛት አቆመች ማለት ነው እና በዚህ ሰዓት የነበረው ነገር ያን አምስት ሺህ አምስት መቶ ዘመኑ ሙሉ መጠበቅ ነው። ሰዎች ስጋዊ ነገራቸው በጣም አየለው። በእርግጥ ከዛ በኋላም ሌሎች መንፈሳዊ አባቶቻችን እነ ሄኖክን እና ሌሎችን ስናነሳ ለእግዚአብሔር ተገዝተዋል፤ ስጋዊ አካላቸውን ለነብሳዊ አካላቸው በማስገዛት ወደ እግዚአብሔር ቀርበዋል። ሰዎች ስፒሪቹዋል የሆነ ላይፍ የሚፈልጉ ከሆነ ከእግዚአብሔር ጋር ጥሩ ግንኙነት መመስረት የሚፈልጉ ከሆነ መጀመሪያ መሰራት ያለበት ነብሳዊ የሆነ አካላቸው ነው። ስጋዊ አካላቸው ለነብሳቸው መገዛት መቻል አለበት። ይህን ለማድረግ በጣም ትልቅ ኤክሰርሳይስ የሚጠይቅ ነው። ከም በመንፈሳዊ ህይወት ብትመለከቱት እንዲሁ በአለምም ስትመለከቱት ትልቅ የሆነ ትግል የሚጠይቅ ነገር ነው። ያ ነው ሰዎችን ሰው ሊያስብላቸው የሚችለው ህይወታቸውም ያማረ የተስተካከለ የሚሆነው ነብሳቸው በደንብ ዴቨሎፕ ተደርጋ እሷ ስትበልጥ ነው። ስጋቸውን መቆጣጠር ስጋን መግዛት ሲችል ነው። በጣም ከባዱ ነገር ራስን መግዛት አይደለ? አንድ ጸሐፊ እንደውም ሲናገር የሰማሁት ነገር አለ። በጣም በርካታ መጽሐፍትን ጽፏል። ከአራት መቶ በላይ የሆነ መጽሐፍትን ጽፍ ያለው ራሴን ግን መግዛት እንዴት እንደምችል አላውቅም የሚል ራስን ለመግዛት ዋናው ነገር ስጋን ማስገዛት ነው። ነብስ ስጋን ኮንትሮል ማድረግ ስትችል ያኔ በደንብ ዴቨሎፕ እየተደረገ ይሄዳል። እና ብዙ ጊዜ እኛ ዴቨሎፕ የምናደርገው ወይም ደግሞ ብዙ ጊዜ የምንደክመው ለስጋዊ ነገሮቻችን ነው ለስጋችን ነው። መብላት፣ መጠጣት፣ መልበስ እንደዚህ አይነት ነገሮች በጣም ሲበረክቱ ሰዎች ተሳዳቢ ለምን የሚሆኑ ይመስላችኋል? ስጋ በጣም ጥጋበኛ አካል ነው። በጣም ከሚባለው በላይ ስጋ ድምፅ ሊኖር ይችላል። እንግዲህ እሱን ተቋቁማችሁ በደንብ ታዳምጡኝ ያላችሁ ብዬ አስባለሁ። ሁልጊዜ ስቱዲዮ ላይ መቅረጽ ትንሽ ገብዳላል። እንደዚህ ነጻ ሁኖ ደግሞ ራስን ውጭ ላይ ምናምን ማየት በጣም ያስደስታል። ና እሱ ለማድረግ ብዬ ነው ውጭ ላይ እየቀረጽኩላቸው ያለሁት ና ቤት ቢውልድ እያደረጉ ስለሆነ ድምጾች ምናምን ይኖራሉ። ጋባግራውንድ ጀርባ ማለት ነው። እሱን ልክ ክላሲካል እያዳመጣችሁት እንቀጥላለን። እና አንድ ሰው ራሱን መግዛት የሚፈልግ ከሆነ ማድረግ የነበረው ማድረግ ያለበት ነብሱ፣ በደንብ ዴቨሎፕ መደረግ አለባት። ሰዎች ተሳዳቢ የሚሆኑት ተሳዳቢነታቸው የሚመጣው ስጋው ያካላቸው በጣም ሲያይል ነው። ስጋ በጣም ጥጋበኛ ነው። መጽሐፍ ቅዱስ እንኳን እስራኤላውያንን እግዚአብሔር አምላክ ከእስራኤል ባርነት አውጥቷቸው ተመልሰው እንዲሁ ነው የሚለን አይደለ? በሉ ጠጡ፣ ሊዘፍኑ ተነሱ ይላል። በጣም ከባድ ቃል ነው በነገራችሁ ላይ። እስራኤል እንደ እስራኤላውያን እግዚአብሔር ላይ ያመፀ ያጉረመረም አካል የለም። እንደ እግዚአብሔር ደግሞ እንደ እስራኤላውያን የሚወደው ፍጥረት የለም። በጣም ብዙ ነገር አድርጎላቸዋል። ብዙ ከባርነት ነጻ አውጥቷቸዋል በሙሴ በኩል አድርጎ። ግን እግዚአብሔር ላይም ደግሞ ያጉረመርሙ ነበር እና ስጋቸውን በሉ ጠጡ ሊዘፍኑ ተነሱ ተብሎ ተጽፎላቸዋል። እነሱ ለእስራኤላውያን እና ስጋ በደንብ ሲጠግብ፣ በደንብ ደቨሎፕ ሲደረግ ምንም ነገር መቆጣጠር አትችሉም። እንስሳዊ ነው የምትሆኑት እንስሳዊ ከእንስሳዊም አልፎ አውሬያዊ ባህሪ ደብሎፕ ይደረጋል እየቆየ ሲሄድ ማለት ነው። ስለዚህ ራስን ከመግዛት የሚጀምረው ስጋን በደንብ አድርጎ ከመቅጣት ስርዓት ከማስያዝ ነው። ለዛ ነው ብዙ ጊዜ ጾም የሚያስፈልገን ቤተክርስቲያናችን፣ ቅድስት ቤተክርስቲያን ጾም እንድንጾም ሁልጊዜም ጊዜም ታስተምራለች። የምንጾምበት ዋነኛ ምክንያታችን ስጋዊ ባህሪያችን በጣም ስለሚያይል ጥጋበኛ ስለሆነ ይሄ ስጋ እሱን ለመቅጣት ለነፍስ ለማስገዛት መጾም አለበት። አንድ ሰው በየጊዜው እየጾመ እየጾመ ቢሄድ በደንብ ስፕሪቹዋል እየሆነ ነው የሚሄደው። መንፈሳዊ ሕይወቱ በደንብ እየተቀየረ እየተቀየረ ነው የሚሄደው እና ያ ሲሆን ደግሞ ያው ስጋም ይጎዳ ማለት አይደለም። ስጋ ሲቆም ነው ያው ነፍስም እስካለን ድረስ ነፍስም የምትቀጥለው በጣም ስጋ በደንብ ዴቨሎፕ ሲደረግ ግን ፍትወቱ ይመጣል፣ ጥጋበኝነቱ በደንብ ስለሚያይል ከነፍስ ባልፎ እንስሳዊ ባህሪ ይመጣል ማለት ነው። ሰዎች የዝሙታዊ የሆኑ ነገሮችን የሚያስቡት በራሱም ራሱ ስጋቸው በጣም ሲጠግብ ነው። አባቶቻችን ለዚህ ቆንጆ የሆነ መቀጣጫ አስቀምጠዋል። ስግደት የሚባል ትሰግዳላችሁ፣ ስጋችሁን ስነ ስርዓት ታስይዛላችሁ። ትጾማላችሁ፣ ስጋችሁን ስነ ስርዓት ታስይዛላችሁ። ስለዚህ አሁን እነዚህ ሶስት አካላት ስጋችን ብቻ በጣም እያደገ እያደገ ሲሄድ እኛ ያው ትኩረት የምናደርገው ያለነውም በስጋዊ ነገራችን ስለሆነ በነገራችሁ ላይ ስጋ በጣም ሲጠግብ እነዚህ ረቂቅ የሚባሉ መንፈሳዊ ስፒሪቹዋል የሆኑ ነገሮቻችን ይሸፈናሉ። የምንመለከታቸው ነገሮች በሙሉ በስጋው እይታ ይሆናል። ነገሮችን የምናየው ስጋዊ በሆነ ነገር ይሆናል። ብቻ ስጋ በደንብ ሲጠግብ፣ በደንብ ደቨሎፕ ሲደረግ ከእግዚአብሔርም ወደ ማስወጣት ራሱ ያደርሳል። እና እነዚህ ሶስት አካላቶች መመገብ አለባቸው። አእምሮ አካላችን፣ ስጋዊ አካላችን እና ነብሳዊ አካላችን። ስጋችን በተመጠጠነ መልኩ መመገብ አለበት። ነብሳዊ የሆነ ባህሪያችን ደግሞ መመገብ አለበት። ነብሳዊ ባህሪያችን እንዴት ነው የምንመገበው ሲባል ነብስ በራሷ ንጽት ናት። በጣም ረቂቅ የሆነች ናት። የምትመገበውም ደግሞ እንደዚህ ስጋዊ የሆነ የሚታይ ነገር ስላልሆነ ረቂቅ የሆነውን ነገር ነው የምትመገበው። የምትመገበው ምንድን ነው ብለን ስናስብ ግን የምትመገበው የእግዚአብሔርን ቃል ነው። ነፍስ ምግቧ የእግዚአብሔር ቃል ነው። አንድ ሰው በጣም የሚጨነቅ ከሆነ በጣም የሚጠበብ ከሆነ በጣም ኦቨርቲንክ እያደረገ ባለው ነገር በጣም የሚሸበር ከሆነ ነፍሱ የእግዚአብሔርን ቃል ተጠምታለች ማለት ነው እርሱም ከእግዚአብሔር ርቋል። ግንኙነታችን በነፍሳችን ነው ከእግዚአብሔር ጋር በደንብ ኮኔክት የምናደርገው ከእግዚአብሔር ጋር ስለሆነ፣ እግዚአብሔር ረቂቅ ነው። እንደምትመለከቱት የሚያዝ የሚጨብጥ አይደለም እግዚአብሔር እግዚአብሔርን በዚህ ጊዜ በመለኮተ ባህሪው አየነው ማለት አንችልም። ነፍስም ልክ እንደዛ ናት። በሰውነታችን በአካላችን ውስጥ ትኑር እንጂ ረቂቅ ናት፣ አትታይም። አባቶቻችን ነፍስ ታድር በደም ይላሉ ነፍስ በደም ታድራለች ይላሉ። ደም ከቆመ ነፍስ የለችም ብለው ይናገራሉ። ማደሪዋ ነው የተናገሩት እንጂ የምትታይ አይደለች፣ ረቂቅ ናት ነፍስ። ስለዚህ እሷም ደግሞ ምግብ ያስፈልጋታል። አንድ ሰው በጣም የሚጨነቅ ከሆነ የሚጠበብ ከሆነ በጣም ኦቨርቲንክ እያደረገ እያሰበ ከሆነ በትንሽ ነገር የሚያስደነግጠውም ከሆነ ነፍሱ በጣም አንዳንዴ እንደዚህ ገጥሟችሁ ያውቅም ዝም ብላችሁ ከእግዚአብሔር ይበራቃችሁበት ጊዜ የሆነ ዝም ብሎ የማታውቁት ስሜት ራሳችሁን ሊያስጨንቃችሁ ይችላል። ይሄ ነው ብላችሁ ልትገልጹት የማትችሉት ስሜት ውስጣችሁን የሚረብሻችሁ የምታረጉት ጥበብ የሚላችሁ ጊዜ ሊኖር ይችላል። ያኔ በደንብ ነፍስ መመገብ የምትፈልግበት ጊዜ ነው። ከእግዚአብሔር የራቀችበት ጊዜ ስለሆነ ወደ እግዚአብሔር መቅረብን ትፈልጋለች። ይሄ የእግዚአብሔር መልእክት ነው አቡነ ሽኖዳ ይላሉ። በአእምሯችን የምትመጣያችን ብልጭታ እንዲህ አድርግ ብላ መልካም ነገር የምትነግረን የእግዚአብሔር መልእክት ልትሆን ትችላለች ይላሉ ያ ስንሸበር ስንጨነቅ ሲጠበን ነፍሳችን ወደ እግዚአብሔር እግዚአብሔርን ወደ መፈለግ ትቀርባለች። ስለዚህ እኩል ነው መመገብ ያለበት ሰው ሰዎች ያው ፍጥረታችን ስጋዊ፣ መንፈሳዊ ማካል ስላለን እቺ መንፈሳዊ አካላችን ደግሞ ነፍሳችን ስለሆነች እሷን ደግሞ እኩል ከስጋ ጋር መመገብ አለባት። ስለዚህ ሁልጊዜም የእግዚአብሔርን ቃል መስማትን ትፈልጋለች ነፍሳችን። እግዚአብሔርን ቃል ስንመገባት የተረጋጋ ፐርሶናሊቲ በውስጣችን ይኖራል። ወደ እግዚአብሔር ስንቀርብ እግዚአብሔር ጋር ስናነጋግራት ስንገናኝ፣ በተለይ ለዚህ ደግሞ ጥሩ መፍትሄ የሚሆነው ጸሎት ነው። ጸሎት በራሱ ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር መነጋገር ቢሆንም ግን በነብሳችን ስለሆነ ከእግዚአብሔር ጋር ምንነጋገረው ምንገናኘው ምንም አንደበታችን ስጋዊ የሆነ ቃላችን ያነብንበው እንጂ ነብሳችን እሱን ስትሰማው ደጋግማ የእግዚአብሔርን ቃል ስትሰማ እረፍት ታገኛለች። ወደ እግዚአብሔር ልታቀርበን ምንሄደውም በኋላ እስከ ትንሳኤ ሙታን በነፍሳችን አካል ስለሆነ እሷ ወደ እግዚአብሔር መቅረብን በምትፈልግበት ጊዜ ወደ እግዚአብሔር ማቅረብ ጥሩ ሰላማዊ የሆነ ሕይወት ይኖረናል። ሰዎች እነዚህን አካላቶች ናቸው ኮ እኩል አድርገው መመገብ ከቻሉ ጥሩ የሆነ ሕይወት ይኖራቸዋል። የመጀመሪያው እንዳልኳችሁ ስጋዊ ነው። ብዙ ጊዜ ትኩረት የምናደርገው እሱ ላይ ስለሆነ በጣም ያስቸግራል። ሁለተኛው ደግሞ ያው ነፍሳችን ናት። ከዛ ደግሞ ወደ እግዚአብሔር መቅረብ፣ ለምሳሌ አሁን ስግደት፣ መጾም፣ መጸለይ፣ እነዚህ ነገሮች ነፍሳዊ ባህሪያችን ወደ እግዚአብሔር እንድትቀርብና ስጋዊ አካላችን ለነፍሳችን እንዲገዛ ያደርግልናል። በጣም የሚገርማችሁ አባቶቻችን ያስቀምጡልን ስርዓት እግዚአብሔር ራሱ በመጽሐፍ ያስቀምጠ እሱ ነው። በቃ መጾም፣ መጸለይ፣ ነፍሳዊ የሆነ ነገር ወደ እግዚአብሔር እንድንደርስ ያደርገናል። ነፍሳችን በደንብ አሁን ስጋችን ይደግም ይችላል ስንጾም ጾም ስጋን ያደክማል፣ ነፍስን ግን በጣም ያበረታታል። በቃ እነዚህ ሁለት አካላቶች ናቸው የሰው ሁሉች የሚፈትኑት ማለት ነው። የሚጣሉበት በደንብ ይጣላሉ። እነዚህ አካላት በደንብ ተቃራኒ የሆኑ አካላት ናቸው። እግዚአብሔርም በቃ በኋላኛው ዘመን እነዚህን አካላት አስታርቀን እንድንኖር ነው ያን ልጅነታችን የሰጠን። ልጅነት በራሱ በሌላ ትርጉም ቢኖረውም አንደኛው ነገር ግን ይሄ ነው። ነፍሳችንና ስጋችንን አስታርቀን እንድንኖር የሚያስችለንን ኃይል ነው እግዚአብሔር አምላካችን። ከሶስቱ አካላት አንዱ አካል በአባቱ ፈቃድ፣ በራሱ ፈቃድ፣ በባይር ህይወቱ፣ በመንፈስ ቅዱስ ፈቃድ መጥቶ ያን ነገር እንዲያሰጠን ማለት ነው። ስለዚህ እነዚህን አካላቶች መመገብ የተሻለ ከእግዚአብሔር ጋር ጥሩ ግንኙነት እንዲኖረን ያደርጋል ማለት ነው። ካልሆነ ግን እነዚህ አካላት ብቻውን ስጋዊ አካል ስጋዊ አካላችን ብቻ እየተመገብን እየበላን እየጠጣን የምንኖር ከሆነ ከሚባለው በላይ ስጋዊ አካላችን በጣም ስለሚጨምር እንስሳዊ የሆነ ህይወት ይኖረናል። መብላት፣ መጠጣት ከዚህ የዘለለ ህይወት እንዳይኖር እንዳናይ፣ እንዳንመለከት ረቂቁን ዓለም እንዳናየው ያደርገናል ሶ ሰዎች ሁልጊዜም ቢሆን የራሳቸው የጥሞና ጊዜ ሊኖራቸው ይገባል። የጥሞና ጊዜ ሲባል የጸሎት ጊዜያቸው ራሳቸውን ቁጭ ብሎ የሚያዳምጡበት ጊዜ እንዲሁም ደግሞ ነብሳቸው ከእግዚአብሔር ጋር መገናኘት የምትፈልግበትን ያን ታይም ጠብቀው ቢያንስ እንደውም ቤተክርስቲያናችን የምታስተምረው ሰዎች ሰባት የጸሎት ጊዜያቶች አለ። በቤተ ክርስቲያናችን ሰባቱንም የጸሎት ጊዜያቶች ባይችሉ ሁለቱን የጸሎት ጊዜያቶች መጸል አለባቸው፣ የጠዋቱንና የማታውን። ለምንድን ነው ያም የሆነው? ሁልጊዜ በስጋዊ ነገራችን ስንኖር ስንሮጥ ቆይተን ነፍሳችን ምግብ ትፈልጋለች። ለስጋችን ነው ያን ሁሉ ነገር የምንሰራውም የምንበላውም የምንጠጣውም ለስጋችን ነው እንጂ ለነፍሳችን ጥቅም የለውም። ነፍስ መጾም፣ መጸለይ፣ መስገድ የሚባሉ ረቂቅ የሆኑ መንፈሳዊ አሁን ማይታዩ ለምሳሌ ስንጸልይ እግዚአብሔር አይታየንም። ለኛ የምንነጋገረው ነጋገረው ከእግዚአብሔር ጋር ቢሆን ግን፣ ልክ ነፍስም እንደዛ ናት። የማይታየው ረቂቅ ስለሆነች ረቂቁ ነገር ነው ለሷ የሚያስፈልጋት እና ያን ረቂቅ የሆነ ነገር ነው ማቀበል ያለብን ለነፍሳችን ማለት ነው። ስለዚህ እንደዛ ስትሆን ትረጋጋለች፣ መንፈሳዊ ህይወታችን፣ ሰላማዊ የሆነ ነገር እየኖረን ይመጣል። ስጋዊ ነገራችን ብቻ ምናተኩር ከሆነ ግን ያው እንስሳ የሆነ ህይወት ነው የሚኖረን። እንበላለን፣ እንጠጣለን፣ እንተኛለን፣ እንነሳለን። ያው ተመሳሳይ ህይወት ነው የሚሆነው ማለት ነው። ስለዚህ ነፍሳችን ደግሞ መመገብ ስላለባት አባቶቻችን ቤተ ክርስቲያን የሚያስቀመጠችልን እሱ ነው። ጠዋትና ማታ መጸልይ እግዚአብሔር ጋር መነጋገር፣ ቅዱስ ቃሉን ማንበብ እሷ ነፍስ እንድትመገብ ጥሩ ህይወት እንዲኖረን ያደርጋል። ሌላኛው አካላችን ግን አእምሯዊ አካላችን ነው። በተለይ እንደ ኢትዮጵያውያን አእምሯችን አእምሯዊ አካላችን በጣም ደቨሎፕ መደረግ ያለበት ዘመን ላይ ነን ብዬ አስባለሁ። አባቶቻችን በተለያየ ምክንያት ራሳቸውን ገዝተው ሊቆችም ነበሩ፣ ሊቃውንት ነበሩ። በደንብ ያነቡም ነበረ፣ ይራቀቁም ነበረ። የዚህ ጀኔሬሽን እኔም የዚህ ጀኔሬሽን አካል ስለሆንኩኝ ማንበብ ባህላችን እየሆነ አይደለም። ለአእምሮ ደግሞ ንባብ ያስፈልጓል የተለያዩ ነገሮችን ማንበብ ማቀበል በደንብ ነገሮች የምናይበትን እይታ ይቀይርልናል። አእምሮ አካላችን በደንብ ደብሎፕ ይደረጋል። አሁን ያው ስንበላ ስጋዊ አካላችን ይጠነክራል። ስንጸልይ መንፈሳዊ የሆነ ነፍሳችን የሆነ አካላዊ እያችን ይጠነክራል። ስናነብ ደግሞ አእምሮዊ አካላችን ይጠነክራል ማለት ነው። የበላ ከፊቱ ያነበበ ከንግግሩ ይታወቃል ይባላል። የበላ ሰው ፊቱ ያምራል። የሚያነብ ሰው ደግሞ ንግግሩ በጣም የጣፈጠ ነው የሚሆነው። በደንብ አንደበቱ ረቱ ነው የሚሆነው እና አእምሮ አካላችን መመገብ አለበት። አእምሮ አካላችን ሁልጊዜ ጊዜ ካልተመገበ ደግሞ ልክ ነገሮችን የምናይበት የሆነ መልካሙን ነገር ከማየት ተከልክለን ጭፍን የሆነ አስተሳሰብ ይዘን እንድንመጣ ያደርገናል። አንድ ወይ ብቻ እንዲኖረን ያደርገናል። ነገሮችን የምናይበት መንገድ እንዲቀየር አእምሮ አካላችንም ደግሞ መመገብ አለበት። አምሮ አካላችን ካልተመገበ ነገሮችን የምናይበት ነገር ሁሉ የተሳሳተና የምናይበት ነገር ሁሉ ግራ የገባው እንዲሁም ደግሞ ጨለማ የሆነውን ነገር ብቻ ወደ መመልከት ያደርሰናል። ለህይወታችንም ተስፋ የሚሰጥ ነገር እንዲኖረን አምሮ አካላችን መመገብ አለበት። ህይወታችን በራሱ ሰው ልጅ አዳዲስ ነገር ፈላጊ ፍጡር ነው። ስለዚህ በየጊዜው አዲስ ነገር ለአእምሯችን ስንመግበው ስናነብ ከተለያዩ ነገሮች ስናነብ፣ ያው ንባብ ነው ለአእምሮ በደንብ የሚያጠናክረው። ስናነብ በየጊዜው አዳዲስ ነገሮችን ስናውቅ ደስተኞች እንሆናለን። በራሳችንም ደግሞ የሚሰማን ህይወት ተስፋ ያለው ህይወት ይሆናል ማለት ነው። ያው ነፍሳችንም፣ ስጋችንም፣ መንፈሳዊ አካላችን ነፍሳችንም መመገብ አእምሮ አካላችንም ሲመገብ፣ እነዚህ ሶስት አካላት በደንብ ከተመገቡ የሰው ልጆች ባላንስ የሆነ ህይወት ይኖራቸዋል። ነገር ግን አንዱ ብቻ በተለይ ደግሞ ስጋዊ እኛ ስለሆነ ስጋዊ አካላችን በደንብ እሱም ብቻ ትኩረት የምናደርግ ከሆነ እነዚህ አካሎች እየተጎዱ የሚሆኑ ከሆነ ሰዎች ይጨነቃሉ። የሚያሳስበው ነገር ያሳስባቸው ሊሆን ይችላል እና ኦቨርቲንክ ልታደርጉ ትችላላችሁ ወደፊቱ ምን እንደምትሆኑ ምን ለማድረግ እንደምትችሉ የወደፊቱም ላይ ታያችሁ ይችላል ወደፊቱም ደግሞ ዝም ብሎ ያሳስባችሁ ይችላል። ስለዚህ በየጊዜው አእምሮ አካላችንን ከመገብ ነው ደግሞ የተለያዩ ወዎችን እንድናይ መንገዶችን እንድንፈልግ ራሳችንን የምናሻሽልባቸውን መልካም ነገሮችን እንድናይ የሚያደርጉን ነገሮች ወደ መመልከት ያደርሰናል ማለት ነውና እነዚህን ሶስት አካላት በመመገብ ሰዎች ጤናማ የሆነ ህይወት ይኖራቸዋል ብዬ አስባለሁ። ይህን እይታ ነው ከወደዳችሁት እንግዲህ ለሌሎች ሼር አድርጉላቸው። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን።